ሁላችሁም ታቃላችሁ ቴዲ ህይወቱ ያለፈው በሰው እጅ ነው እና አሁን ደግሞ ወደ ሀገር ሬሳው ወደ ሀገር እንዲገባ ፕሮሰስ ተጀምሯል። ብዙ ጊዜ እያየኋቸው ያሉ ነገሮች እኔ ጥያቄ ፈጥሮብኛል እና እኔ ብቻ ነኝ ወይስ እናንተም ጭምር ነው? እስኪ ቪዲዮ ላይክ፣ ሼር እያደረጋችሁ ሀሳቤን አዳምጡኝና እናንተም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ ማለት ነው። አሰላሙ አሌይኩም ወራህመቱላይ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላምናችሁን ይገብሉ ሰላም ነው ላስበኖ ታላ በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ ጥያቄ የፈጠረብኝ ነገር አለ ማለት ነው። ብዙ ጊዜ ይሄ ነገር ሲከሰት ስለማይ ነው እና አረብ ቤትም ይሁን እህቶቻችን ሲገደሉ፣ ወይም ደግሞ ወጥቀው ሲሞቱ፣ ወይም ደግሞ በቃ አረቦቹ ከፎቅ ወጥቃ ሞተች ስትል ብቻ ሬሳቸው ወደ ሀገር ለመግባት ብቻ ነው ፕሮሰስ የሚጀምረው ማለት ነው። የእነዚህ ልጆች ሀቃቸው ሳይወጣ አሁን እንደምታውቁት ቴዲ በሰው እጅ ነው ህይወቱ ያለፈው። እነዛ ጨካኞች፣ እነዛ አረመኔዎች ተጠቅመው በፖሊስ እጅ ሳይገቡ ለምንድን ነው ሬሳው ወደ ሀገር መሄደው ነው? ሬሳው እሺ፣ እናቱ አይታ እንድትቀብረው ወደ ሀገር መግበት እንዳለበት አቃለው። ግን ሬሳው ወደ ሀገር ገባ ማለት እኮ የልጁ ሀቅ በሰው ሀገር ቀረ ማለት እኮ ነው እና እነዛ አረመኔዎች ጨካኞች እዚህ ልጅ ላይ ያንን በደል አድርሰውበት እንዳይድን አድርገው ገደሉት እሺ ለምንድን ነው እንደ ቀላል ነገር የታየው ለምንድነው ነው ተጠቅመው ለምንድ ነው ማይያዙት ነው ሌሎቹንም ወንድሞች እንደ በእንደዚህ አይነት መልኩ አይገሉም ወይ እኔህንን ለጋ ወጣት ጓደኞቹ ቤተሰቦቹ የገዛ ያጎቱ ልጆች ናቸው እየገደሉት እና እነዛ ገዳዮች ለምንድን ነው የሚታዩት እዚህ ሀገር ላይ እኮ ትክክለኛ ህግ ነው ያለው ሀገር ገብቶ እንዲግበሰበስ እና ነገሮቹ እንዲጣፉ ወይም ደግሞ ልጁ ወደ ሀገር ገባ፣ ወይም ደግሞ ሬሳ ወደ ሀገር ገባ ማለት የልጁ ሀቅ የሚገኝ ነገር የለም። ታቃላችሁ ሀገራችን ላይ ያለውን ህግ የሚታወቅ ነው። እንኳን ተይዞ ለአንድ ወር ለሁለት አመት ይታሰርና እንደ ሰላም በሀገሩ እንደፈለገ ወጥቶ ይዝናናል። ግን እናት ልጇ ናት ሁሌ በለቅሶና በሀዘን ውስጧ እየተቃጠለ እድሜ ልኳን ትኖራለች ማለት ነው እና የብዙ ወንድሞቻችን ህይወት በእንደዚህ አይነት መልኩ ነው እያለፈ ያለው። እነዚህ አረመኔዎች ከሀገር ሲመጡ ስቃይን አሳልፈው ተቸግረው መንገድ ላይ ብዙ ተበድለው መከራና ስቃይን አሳልፈው መጥተው በሰው ሀገር ላይ ያንን መከራና ስቃይ ያሳለፉትን እንደ አላማ አድርገው ሰርተው ከመለወጥ ይልቅ ያንን ያሳለፉትን መከራና ስቃይ በጭካኔ ሰውን ህይወት ለማጥፋት ነው አንድ ብሎ የተነሱት ማለት ነው። እነዚህ አረመኔዎች ሆን ብለው ጩቤ ይዘው እንደገና ሽጉጥ ይዘው እየተንቀሳቀሱ ያሉት አንዳንድ ኢትዮጵያዊ፣ እኔ ከነዚህ ጋር አብሬ ኢትዮጵያዊ ነኝ ማለት በጣም ነው የሚያሳፍረው። አስባችሁታል? ይህ ለጋ ወጣት ገና ብዙ ህልም የነበረው እንደገና በስደት ሀገር ላይ በባህር መጥቶ ተይዞ ወደ ሀገር ገብቶ እንደገና ሀገሩም ላይ ሳይደላው ቀርቶ እስር ቤት ገብቶ ተሰቃይቶ እንደገና ደግሞ የተሻለ ህይወት ይኖረኛል ገና ልጅ ነኝ ሰርቼ ለወጣለሁ ብሎ ወደ ስደት መጥቶ ገና ከመጣ አመቱ እንኳን ሳይሞላው ያንን ስቃይና ፈተና አሳልፎ የመጣ ልጅ ገና ሳያልፍለት በሀገሩም ሳይደሰት፣ በሰው ሀገሩም ላይ ሳይደሰት ህይወቱ በአጭሩ እንዲቀጠፍ አደረጉት። እሺ እነዛ አረመኔዎች ለምንድን ነው ማይያዙት? በሰውዲ ህግ ለምንድን ነው ማይያዙት? ነው ሌሎችንስ ወንድሞቻችን አለመግደላቸው ምን እንትናለን? አስባችሁታል? ይህንን የራሳቸውን ወገኑን፣ ዘመዶቸውን፣ ዘመዳቸውን የገደሉት፣ ሌሎችንስ ላለመግደል ምን ውሳኔ አለ? አስባችሁታል። አሁን እኮ ይሄ ልጅ እኮ ተገድሎ እንደገና ሬሳ ወደ ሀገር ገብቶ ተቀበረ። ሀቁ ጠፋ እንበል። ሌሎቹም እኮ አሁን እኮ ይህንን የለመዱት እኮ የበለጠ ሌላ ወንጀል እንዲሰሩ ማንም አይነካንም ብለው ነገሮቹን እንደፈለጉ እንዲቀሳቀሱና እንደፈለጉ እንዲሆኑ ለምንድን ነው የሚፈቀድላቸው? ነው እርግጠኛ ነኝ። ይታወቃሉ፣ የት እንዳሉ ይታወቃል፣ ምን እንደሚሰሩ ይታወቃል ደግሞ ቦታቸውም ይታወቃል። ለምንድን ነው ማይጠቀሙት? ለምንድን ነው ተጠቅሞ በሳውዲ ሹርጣ ለምንድን ነው ማይያዙት? ለምንድን ነው እስር ቤት ገብቶ እርግጠኛ ነኝ የሀገራቸውን ዜጋ ኢትዮጵያዊን ከገደሉ የዚህ ነገር ዜጋ ከገደሉ ግን ወደው ነው የሚገደሉት። ጊዜ ተሰጥቷቸው ተመርምሮ ይገደላሉ። እነሱ መግደላቸውን ከተረጋገጠ ማለት ነው። ግን የሀገራቸውን ዜጋ ወይም ደግሞ ኢትዮጵያዊ ኢትዮጵያዊን ከገደለ የጊዜ ገደብ ወይም ደግሞ የጊዜ ቅጣት ይሰጣቸዋል። ለስንት ዓመት ይቀጡና ወደ ሀገር ነው የሚሸኙት። ሀገር መንግስት እንደፈለገ ያድርጋቸው ተብሎ ለመንግስት አሳልፎ የሚሰጧቸው ማለት ነው። ግን የዚሁን ሀገር ዜጋ ከገደሉ ግን የትም አይንቀሳቀሱም። እዚሁ እስር ቤት ቆይተው እዚያው እዚሁ ነው የሚገደሉት ማለት ነውና እና ሆኖም ግን ለምንድን ነው ወደ አውሬሳ ወደ ሀገር እንዲገባ ፕሮሰስ የሚጀመረው? ለምን እነዛ አረመኔዎች ጨካኞች ለምንድን ነው ማይያዙት? እኔ ነው ይሄ ጥያቄ ጭንቅላቴ ውስጥ መጥቶብኛል ማለት ነው። ብሬክስ ደግሞ የሀገሩን ህግ ያውቃል እና እርግጠኛ ነኝ እሱም የት እንዳሉ ነግሮት ሊሆን ይችላል እና ለምንድን ነው ሁሌ የኛ የኢትዮጵያውያኖች ሀቅ ሁሌ ተግበስብሶ፣ ሁሌ ተሸፋፍኖ፣ ሁሌ ታፍኖ የሚቀረው ለምንድን ነው? እንደ ማንኛውም ሰው ያ ወንጀል የሰራ ሰው ለምን ተይዞ የእጁን አያገኝም? ለምን እንደ ሀገራችን ተግበስብሶ እንዲቀር ይደረጋል? እርግጠኛ ነኝ ወደ ሀገር ገብተው ሊገዳደሉ ይችላሉ፣ ግን ሆኖም ግን የትክክለኛውን ህግ ተፈርዶባቸው የእጃቸውን እንዲያገኙ ፈልጋለሁ። ገብቷችኋል? ይህ ልጅ ገና ሎጋ ወጣት ነው። ወላ እንኳን ለመገደል ቅርና ለማየት ራሱ የሚያሳሳ በጣም እኔ አላህ ይጠብቀን። ወላሂ ነው እምላችሁ፣ ወጥቶ ከመቀትና ከእንደዚህ አይነት ፈተና ከእንደዚህ አይነት አደጋ ከእንደዚህ አይነት ጨካኞች አላህ በጥላው ስር ያድርገን ሁላችንም ማለት ነው። እና በጣም ውስጤ ጥያቄ ፈጠረብኝ። ሁሌም የኢትዮጵያውኖች ሐቅ የኢትዮጵያውኖች በደል እንደ ቀላል ነው የሚታየው ማለት ነው። እና አሁን ፕሮሰሱ ተጀመረ፣ ወደ ሀገር ገባ ሬሳው እዚህ ሀገር ላይ ምንም አይነት ቅጣት አይገኝም። ገብቷቸው እነዚህ ሰዎች እንደፈለጉ በሰው ሀገር ላይ እንደፈለጉ ይንቀሳቀሳሉ፣ እንደፈለጉ ደግሞ ሌላም ካገኙ መልሶ ይገላሉ። ማን የሰው ነፍስ አጥፍቶ የለመደ ሰው ሌላውንም የሰው ሕይወት ማጥፋታቸው አይቀርም። የራሳቸውን የዘመዳቸውን ሕይወት እንደዚህ በአጭሩ እንዳስቀሩትሉ እኮ ሌሎችም ወንድሞቻችን እንዲገሉብን ይችላሉ። ገብቷቸዋል። እንደ ቀላል ነገር የሰው ነፍስ ማጥፋት ማለት አስቡት! እንጂ ፈጣሪ የሰጣችሁን ነፍስ እንደ ቀላል እያጠፉ እንትን እንደ ቅጠል እያረገፉ ያሉት እነዚህ ጨካኞች ለምንድን ነው የማይያዙት? በጣም ነው ወላሂ ላዚም ከቀን ጀምሮ ጥያቄ ሆኖብኛል ማለት ነው። እና ወላሂ እባካችሁ አሁንም ቢሆን ፍትህ መጠየቅ አለብን ለዚህ ልጅ፣ ሌሎቹም እህቶቹም ወንድሞች እንዳይደገሙ እነዚህ ሰዎች የእጃቸውን ማግኘት አለባቸው። ይህንን ልጅ ለዚህ ያበቁ ሰዎች ያንን ስቃይና መከራ እስር ቤት ገብተው ሊያዩት እንፈልጋለን ማለት ነው እና ሁላችንም ፍትህን ጠይቅለት ግዴታ። ሬሳ ወደ ሀገር ከመግባቱ በፊት እነዚህ ሰዎች ተይዘው ለሳውዲ ፖሊስ እጅ መሰጠት አለባቸው ብዬ ነው ማስበው። ሀሳቤና የተናገርኩት ነገር ሲተት ከሆነ ኮመንት ላይ አሳውቁኝ። ወላሂ ጥያቄ ስለፈጠረብኝ ነው። ብዙ ጊዜ ማን ነው መዳም ቤት ሆነው ልጅቶቻችን ይሞታሉ። አንዴ ሽንት ቤት ወጥቃ ሞተች፣ እንደ ቀላል ነገር። አንዴ ውሃ ላይ ሰምጣ ሞተች፣ አልሐምድልላ እያሉ እኛ ነፍስ እንደ ቀላል አይቶት፣ ከሞትን በኋላ እንኳን ሀቃችን ሳይገኝ መዳም፣ ለምን መዳም ቤት፣ ይሄ ነገር እንዴት እንደደረሰብን ምክንያቱ ሳይታወቅ ወዳው ሬሳ ወደ ሀገር ይላክ ይባላል ማለት፣ ወደው ፕሮሰስ እንጀምር። ለምን እነዛ ሰዎች እኮ ይህ ወላሂ ይከብዳል። በቃ ለማንኛውም ዛሬ ቪዲዮ ይህንን ይመስላል። ሀሳብ ስታያታችሁን ኮመንት ላስቀምጡን። ከእንደዚህ እንደዚህ አይነት ፈተናና ስቃይ ወጥቶ ከመቅረጥ አላ ይጠብቀን። የሚጠብቃችሁ እወዳችኋለሁ። ላይክ አድርጉ።